በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስተ ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በአንድ ልጁ በየቦለ እግዚአብሔር ፍጹም ሰላም እንደምን አላችሁ። እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ከዘጠኙ አበይት በዓላት ውስጥ አንዱ ለሆነው ለሆሳዕና በዓል እንኳን አደረሳችሁ ላለው። እንደሚታወቀው ይህ በቤተክርስቲያናችን አስተምሮ መሰረት በዓቢይ ጾም ስምንተኛ ሳምንት ነው። በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ተቀምጦ ወደ ቅድስቲቱ ከተማ ወደ ኢየሩሳሌም የገባበት ዕለት የሚዘከርበት ዕለት ነው እና ሆሳዕና ማለት መድኃኒት ማለት ሲሆን አሁን አድን ማለት ነው። ያ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ተቀምጦ ሲመጣ ሕዝቡ ሁሉ ተሰብስበው ለአንተ ብቻ ቀርቶ ሳይሆን ለተቀመጥክባትም አህያም ጭምር ምስጋና ይገባል እያሉ ልብሳቸውን እያወለቁ ዘንባባውን እያነጠቁ ኢየሱስ ክርስቶስን ያመሰገኑበት ዕለት ነው እና ከዚህ በማስቀጠል ቤተክርስቲያኒቷ ከዚህ ሳምንት ቀጥሎ ያለውን ሳምንት ሰሞነ ሕማማት በማለት ታስባለች ወይም የሕማማት ሳምንት በማለት ታስባለች። ይሄም ከከሳት ጀምሮ ማለት ነው። ያ ማለት ከሳት የሆነበት ምክንያት ምንድን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም የገባው ቃል አለ። ከአምስት ቀን ተኩል መጥቼ አድናለሁ ብለው ቃል ገብቶ ነበረ። ይህንን ለማጠየቅ ነው። ያው ከእሑድ ከሳስ ጀምረን እስከ ዓርብ ያለውን ነገር ብንመለከት አምስት ቀን ነው። ይሄ ደግሞ አምስት ቀን ተኩል ምስጢር የያዘበት ዕለት ነው እና ሌላው ደግሞ አይሁዳውያን ኢየሱስ ክርስቶስን ለመስቀል ምክር ወይም ተማክረው በስብሰባ የተቀመጡበት ዕለትን ለማስታወስ ነው። ከእሑድ ከሳት ጀምሮ ከሆሳዕና እርሱ ባያ ተቀምጦ ወደ ኢየሩሳሌም ሲገባ ከዚያን ቀን ጀምሮ የተመካከሩበት ይህንን ለማጠየቅ። ስለዚህ ሌላው በዚህ ወቅት ላይ አባቶች ካህናት ሁሉ ህዝበ ክርስቲያኑ ምዕመናኑ ተሰብስበው ስርዓተ አምልኮ የሚፈጽሙበት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የታመመበትን ስለኛ ብሎ መከራ የተቀበለበትን እየዘከሩ ጧት ከነግ ጀምሮ በሰለስቱ በቀትሩ በተሳቱ በሰርክ ከብሉያትና ከሐዲሳት የሕማሙን ነገር የሚገልጸውን ነገር ሁሉ እያጣቀሱ አባቶች እግዚአብሔር ሕማሙን የኢየሱስ ክርስቶስ ሕማሙን የሚዘክሩበት ወቅት ነውና በዚህ ወቅት ላይ ሁላችንም ከጠዋት ጀምረን እስከ ሰርክ ድረስ ሄደን እየሰገድን ከአባቶች ጋር ያ የሚነበበውን ሕማማቱን ያ የሚጸለየውን ጸሎቱን ሁሉ እየሰማን እየሰገድን የኢየሱስ ክርስቶስን ሕማማቱን ማሰብ ያስፈልጋል። አብዛኛው ጊዜ የተለመደው ነገር ወጣቶች ሄደው ከሰገዱ በኋላ ከሳትም ሊሆን ይችላል ምግብ ይበላሉ። ይሄ የቤተ ክርስቲያን ስርዓት አይደለም። ከቻለን ፀሐይ እስከሚገባ ድረስ ብንጾም የተሻለ ይሆናል። ስለዚህ ሕማማቱን እያሰብን በዚያም በመጨረሻው ደግሞ በአርቡ አባቶች ተሰብስበው ብዙ ስግደት እየሰገዱ ምዕመናን በቤተ ክርስቲያን ተገኝተው ብዙ ስግደት እየሰገዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረገውን ነገር ሕማሙን የኛ ያደረገውን ነገር እያሰቡ። የሚጸልዩበት የሚሰግዱበት ወቅት ነው። ከዛ በማስቀጠል ደግሞ ቅዳሜ ሱር የተባለች የተሻረች ቅዳሜ የሚባል አለ። ያ ማለም ማለት ነው። ቅዳሜ ሱር የተባለው የሚጾምበት መጀመሪያ ቅዳሜ ዕለት አይጾምም። በዚህ ዕለት ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ሕማማትን እያሰብን እርሱ እስከሚነሳ ድረስ የምንጾሞ ጾምን ለማጠየቅ ቅዳሜ ሱር በመባል ይታወቃል። በዚህ ዕለት አባቶች እግዚአብሔር አምላክ በመስቀለኛ ሰላምን እንዳደረገ እያዜሙ ለሰዎች ለሰዎች ለተሰበሰቡ ቄጠማ ያድላሉ። ይህ ቄጠማ ታሪኩ የመጣው ከንሆ ጊዜ ጀምሮ ነው። በንሆ ዘመን ላይ ያ የጥፋት ውሃ እንደጎደለ ለማጠየቅ እርግቧ ቄጠማ ይዛ ለንሆ እንደሰጠች አባቶች ይህንንም ለማጠየቅ እግዚአብሔር አምላክ የኃጢአት ውሃ እንዳጎደለ ኃጢአትን እንዳጎደለ ለማጠየቅ እሱ በመስቀል ላይ ሞቶ በመስቀሉ ለእኛ ሰላም አድርጎ ትንሣኤው እንዳበሰረ ለማጠየቅ እግዚአብሔር አምላክ ትንሣኤ ወይም በመስቀሉ ሰላም እንዳደረገ ለማጠየቅ አባቶች ቄጠማ ያደላሉ። ምዕመናን ተሰብስበው ቄጠማውን በራሳቸው ላይ ያስራሉ። ያ ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ የእሾ አክሊልን የደፋበትን ለማጠየቅ በራሳቸው ላይ ቄጠማን ያስራሉ። አባቶች ደግሞ በተለያዩ ምክንያት በዚያ ዕለት በቅዳሜ ዕለት ከቤት ወደ ቤተ ክርስቲያን ላልመጡ ሰዎች ዲያቆናትን አስከትለው ቄጠማ ይዘው እግዚአብሔር አምላክ ገብረ ሰላም በመስቀሉ እያሉ እግዚአብሔር አምላክ በመስቀሉ ለኛ ሰላም አደረገልን እያሉ ቄጠማ በየቤቱ ቤት ለቤት እየዞሩ ያድላሉ። ስለዚህ ይሄ ታላቅ ዕለት ነውና በዚህ ዕለት ሁላችንም ሕሊናችንን ከፍ አድርገን የእግዚአብሔርን ሕማማቱን እያሰብን እግዚአብሔር አምላክ ለኛ ያደረገልንን ነገር እያሰብን ማሳለፍ ያስፈል